አንድ አምላክ በሆነ በአቦል በመንፈስ ቅዱስ ስም መጋቢት አንድ በዚች ዕለት አባታችን ማቱሳላ ይታሰባል። በዚች ዕለትም በዚች ከአዳም ስምንተኛው ትውልድ የሆነው አባታችን ማቱሳላ በዓለ ዕረፍቱ ይከበራል። ቅዱሱ ማቱሳላ የጻድቁ ሰው ሄኖክ ልጅ፣ የደጉ ላሜሕ አባት ሲሆን በቤተ ክርስቲያን ታሪክ ረዥም ዕድሜ ወይም 969 ዓመት የቆየ ባለ ረዥም ዕድሜ አባት ነው። ከአስሩ ቅዱሳን አባቶች አንዱ ነው አስሩ ቅዱሳን አባቶች እነማን ናቸው ቢሉ ቅዱስ አዳም አባታችን ሴት ሄኖስ ቃይንና መላኤል ያሬድ ሄኖክ ማቱሳላ ላሜሕና ኖህ ናቸው ዕድሜ ማቱሳላን ለንስሐ አምላከ ቅዱሳን ይስጠን መጋቢት አንድ ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ማቱሳላ ቅዱስ በርኪሶስ ዘኢየሩሳሌም፣ ቅዱስ እለእስክንድሮስ፣ ቅዱስ መርቆሪዮስ፣ አባ ሚካኤል ዘሃገረ አትሪብና አባ ዮሐንስ ዘሃገረ ቡርልስ ሃይማኖተ አበውን ግፃዌንና ስንክሳርን ያዘጋጁ። ወርሃዊ በዓላት ልደታ ለማርያም ድንግል እግዝእትነ፣ ቅዱሳን ኢያቄም ወሐና፣ ቅዱስ ራጉኤል ሊቀ መላእክት፣ ቅዱስ በርተሎሜዎስ ሐዋርያም ቅዱስ ሚልኪ ትሩፈ ምግባር በእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ ካመንንበት ጊዜ ይልቅ መዳናችን ዛሬ ወደ እኛ ቀርቧልና ሌሊቱ አልፏል ቀኑም ቀርቧል እንግዲህ የጨለመውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ ሮሜ 13 ከቁጥር 11 እስከ 12 አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለወደ ባህሪ ቅዱስ እግዚአብሔር ክብር ምስጋና ደርሲ ይሁን ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር አሜን ይቆየ ዘአቅረብኩ ማኅሌተ አዘኪርየ አእላፈ አእላፍ ቅዱሳንን አዘክሬ ምስጋናን አቀረብኩልህ እምእለ ተጸምዱከ ዘልፈ እሊህ ቅዱሳንም ዘወትር አንተን ያገለገሉ ናቸው ለእለ አነብብ ተወከፍ ዘንዴትየ መጽሐፈ በድኅነቴ የማነብልህን መጽሐፍ ወይንም ምስጋና ተቀበል! እንተ ረሰይከ እግዚኦ ጸሪቀ መበለት ውኩፈ፣ እምእለ አብኡ ብዑላን ዘተርፈ፣ አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታ ተቀብለሃልና። ነቢያት ቅዱሳን ወሐዋርያት ሰባክያን፣ ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት ወጻድቃን ወመላእክት ትጉሃን፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት ደናግል ዓዲ ወመነኰሳት ሔራን እናንተም ደናግል፣ ቸር የሆናችሁ መነኮሳት ባርኩ ባርኮ ጉባኤ ዛቲ መካን ይህችን ጉባኤ አንድነታችንን መባረክን ባርኩ እስከ አረጋዊ ልሒቅ እምንዑስ ሕጻን ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። ለዘጸሐፎ በክርታስ በብራና በወረቀት የጻፈው ወለዘአጽሐፎ እንዘ ይደርስ ሊያስደርስ በገንዘቡ ዋጅቶ ያጻፈውን። ወለዛ አንበቦ ወለዘ ተርጐሞ በልሳን አዲስ አምኖ ያነበበውን ወደ ሌላ ልሳን የተረጐመውን። ወለዘ ሰማ ቃሎ በዕዝነ መንፈስ በዕዝነ ልቡና አምኖ የሰማውን። በጸሎተ እሙ ማርያም አራቂተ ኩሉ እምባዕስ ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኅቡረ ይምሐረነ ኢየሱስ ክርስቶስ፣ ኢየሱስ ክርስቶስ ሁላችንንም አንድ ላይ ይማረ። ወይፈኑ ለነ ጸጋ መንፈስ ቅዱስ፣ ቅዱስ መንፈስንም ይላክል። እምይእዜ ወእስከ ለዓለም አሜን፣ ከዛሬ ጀምሮ ለዘላለሙ አሜን። አነሳስቶ ያስጀመረን አስጀምሮ ያስፈጸመ የቅዱሳኑ አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።